ሚያዝያ 15 በዚህች ዕለት ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ 45 ዓመት በሆነው ጊዜ እንደ መልካም እንቅልፍ ሽልብታ ከዚህ ዓለም ጻርና ጋዕር መከራ አረፈ። በእረፍቱም ዕለት 17ቱ የሰባቱ ሰማያት የእሳት መጋረጃዎች ግራና ቀይ ተከፈቱ። የዮሐንስ ነፍስ ለመቀበል በአንድነታቸውና በሦስትነታቸው እየተመሰገኑ ነቢያት፣ ሐዋርያት፣ ጻድቃን ሰማዕታትን አስከትለው አብ፣ ወልድ፣ መንፈስ ቅዱስ ወደ መጥምቀ መለኮት ዮሐንስ ዘንድ መጡ። ሊቃነ መላእክት ሁሉ በየማዕረጋቸው መጡ። ሙሴና አሮን ነቢያትም ሁሉ ዳግመኛ መጡ። ዳግመኛም ክቡራን ነገስታት ዳዊት፣ ሰለሞን፣ ህዝቅያስ በገና እየደረደሩ መሰንቆ እየመቱ ነፍሱን ለመቀበል መጡ። ከዚህ በኋላ የዮሐንስን ነፍስ ለመቀበል የወርቅ ጽና ይዘው ካህናቶቹ መልከጼዴቅና ስምዖን፣ አባቱ ዘካርያስ መጡ። በራሳቸውም ላይ ከፀሐይ ከጨረቃ ከከዋክብት ይበልጥ በጣም የሚያበራ የብርሃን አክሊል ደፍተው ነበር ለሉ እግዚአብሔርም ክብር ምስጋና ቀረቡ። የወርቅ ጽና ይዘው እያጠኑ የዮሐንስ ነፍስ ለመቀበል መጡ። የእጣናቸውም ሽታ ከዚህ ዓለም ሽቱ ሰባት እጅ ይበልጥ ይሸት ነበር። ያን ጊዜ በእጣኑ ማዛ ተመስጣ ነፍሱ ከስጋው ተለየች። በዚያን እለት የታጠነውም እጣን ከሀያ አራቱ ካህናተ ሰማይ እጣን ጋር አንዱ ሆኖ ተባበረ። መላእክት፣ ሐዋርያት፣ ጻድቃን፣ ሰማታት፣ ነቢያት ስለ መጥምቀ መለኮት ዮሐንስ ክብርና እረፍት በአንድነት ያመሰግኑ ነበር። ነቢዩ ዳዊትም እንዲህ በማለት ያመሰግን ነበር፣ የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። አቤቱን ባሪያ ነኝ የሴት ባሪያም ልጅ ነኝ ይል ነበር። ዳግመኛም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ንጽህት ክብርት የሆነች እመቤታችን ቅድስት ድንግል ማርያም የመጥምቁ የዮሐንስ ነፍስ ለመቀበል መጣች። ነቢያት ሐዋርያት፣ ጻድቃን፣ ሰማታት፣ መላእክት ሁሉ እያዩዋት ክብርት መቤታችን ማርያም በግልጽ ነፍሱን ተቀብላ ሳመቻት። ከዚህ በኋላ አብ ወልድ መንፈስ ቅዱስ የዮሐንስ ነፍስ ይዘው ነቢያት ሐዋርያት፣ ጻድቃን፣ ሰማታት፣ መላእክት እያመሰግኗቸው ወደ ሰማይ አረጉ። ነፍሱንም ከርሳቸው ጋር አሳረጓት። የተድለዋንም ገነት አወረሷት። በድኑንም ደቀ መዛሙርቶቹ ሽቶ አርከፍክፈው በንጹህ ግምጃ ገንዘው በነቢዩ በኤልሳ መቃብር ውስጥ ቀበሩት። ይቅር የሚያሰኝንን ኃጢአታችንን የሚያሰርልን ይህን ንዑድ ክቡር መጥምቁ ዮሐንስ ስለሰጡ ለአብ ለወልድ መንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድንም እናመስግነው፣ መንፈስ ቅዱስንም እናመስግነው። ለዘላለሙ አሜን። ይሆንልን ይደረግልን። የንዑድ ክቡር የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከት አማላጅነት ከሀገራችን ከኢትዮጵያ ጋር እንዲሁም ከዚች ቤተ መቅደስ ልጆች ሁሉ ከትንሹም ከትልቁም ጋር ይሁን ለዘላለሙ አሚን። ንዑድ ክቡር የሆነ የእስክንድሪያው ሊቀ ጳጳሳት አባታችን አባ አትናቴዎስ እንዲህ ይላል፤ እናንተ ሕዝበ ክርስቲያን ሆይ፣ በወልድ ውልድ በክርስቶስ ክርስቲያን ተብላችሁ መሲሕ ክርስቶስን ተቀብላችሁ በተከበረችው ጥምቀት ከብራችሁ በቅዱስ ወንጌሉ ያመናችሁ ሰዎች በሙሉ ሆይ የኖድ የክቡር የቅዱስ ዮሐንስ መጥምቅን ቤተክርስቲያን ለመሳም የመጣችሁ የመጥምቀ መለኮት ቅዱስ ዮሐንስን በዓል ለማክበር ከቤተ ክርስቲያን ውስጥ ተሰብስባችሁ ቃል ኪዳኑን አምናችሁ የገድሉን መጽሐፍ ለመስማት የሰበሰባችሁ እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ፈጣሪያችን በክንፈ ረድኤቱ በምሕረቱ ጥላ ይሸፍናችሁ፣ አሜን። ወደ መጥምቁ ዮሐንስ ቤተ ክርስቲያን ለመሳም ስትሄዱም ስማችሁ፣ ወደ ቤታችሁ ስትመለሱም ቢሆን እግዚአብሔር አምላካችሁ ገደሉን ሜዳ አድርጎ መከራውን ከእናንተ አርቆ ስትሄዱም ስትመለሱም በሰላም ይጠብቃችሁ፣ አሜን። እግዚአብሔር ንጉሳችሁ ማቱን በምህረቱ ቁጣውን በተበስጦ ያረቅላችሁ ያቆርላችሁ፣ አሜን። በስጋችሁ ከሚመጣው መቅሰፍት ይሰውራችሁ በነፍሳችሁም ከባረ ሲኦል ያድናችሁ፣ አሜን። እግዚአብሔር ጌታችሁ ዝናመ ምህረቱን አዝንሞላችሁ እክለ በረከቱን ይስጣችሁ ያወርድላችሁ፣ አሜን። እግዚአብሔር አምላካችሁ በመሬት የዘራውን ፍሬ ያብዛላችሁ የወንዞቻችሁን ውሃ፣ ምንጮቻችሁን ይባርክላችሁ፣ አሜን። ከማዕቱ ይሰውራችሁ፣ ከረሃብ ከጽም፣ ከችግር ሁሉ ከመከራ ስጋ ከመከራ ስጋ ከሲኦል እሳት ከባህር ያድናችሁ አሜን። ከስጋዊ ጠላት፣ ከሰይጣን ፈተና፣ ከሰይጣን ወጥመድ፣ ከዲያብሎስ ግርማ ወጥመድ አድኖ ያወጣችሁ፣ በጸናችሁም ምህረቱ ይሰውራችሁ አሜን። እናንተም ጳጳሳት፣ ኤጲስ ቆጶሳት፣ ልቆሞሳት፣ ቀሳውስትና ዲያቆናት በሙሉ የሰዋችሁትን መስዋዕት፣ ያጠናችሁትን እጣን፣ የጸለያችሁትን ጸሎት፣ የለመናችሁትን ልመና በእግዚአብሔር ፊት የተወደደ የሰመረ ይሆንላችሁ አሜን። የአዳምና የሔዋን የነቢያትና የሐዋርያት ሀብትና በረከት በላያችሁ ላይ አርፎ ይደርባችሁ አሜን። የጻርቃን የሰማዕታት ረድኤትና በረከት ይጠብቃችሁ አሜን። የመላእክት አይላቸው በላያችሁ ላይ ይስፈንባችሁ አሜን። የቀደሙ አባቶች በረከትና የአርባብ መላእክት በረከት በላያችሁ ላይ ይደርባችሁ አሜን። ጌታችን አምላካችን ኢየሱስ ክርስቶስን የወለደች በድንጋሌ ሥጋ በድንጋሌ ንግስ የጸናች የንጽሕት የክብርት የልዕልት የቅድስት ድንግል ማርያም በረከትና ልመና አማላጅነት አላባሽ ጋሻ ሆኖላችሁ በዚህ ዓለም ከመከራ ሥጋ ይጠብቃችሁ በዚያኛውም ዓለም በነፍሳችሁ ከመንግሥተ ሰማያት ያግባችሁ አውርሳችሁ አሜን። የንዑድ የክቡር መጥምቀ መለኮት ቅዱስ ዮሐንስ በረከትና ረዴ ጸሎትና አማላጅነት ከመጥምቀ መለኮት ዮሐንስ ቤተ ክርስቲያን ውስጥ በተሰበሰባችሁት በሙሉ በትልቁም በትንሹም በባለጸጋውም በድሃውም በቄሱም በዲያቆንም ላይ ይደርባችሁ አሜን። የስሉስ ቅዱስ የስላሴ ቸርነት የእመቤታችን የማርያም አማላጅነትና ልመና የመጥምቁ ዮሐንስ የአማላጅነት ጠባቂነት ከእናንተ አይላያችሁ፣ አሜን። እግዚአብሔር ፈጣሪያችሁ ከሚመጣባችሁ መከራ ሁሉ ያድናችሁ፣ አሜን። እግዚአብሔር በመጥምቁ ዮሐንስ ልመናና አማላጅነት ከወቀሳ ከክርክር ከጸብ ያድናችሁ፣ አሜን። የእኛን ጥፋት፣ የእኛን መከራ፣ የእኛን ሁሉ ሞት በከንቱ እንድንጠፋ የሚፈልግ ሁሉ እርሱ በከንቱ ይጥፋ፣ ስም አጠራሩም አይታወቅም፣ የስሙም አጠራር ከገጸ ምድር ይደምሳስ ለዘላለሙ አሜን። ይሁን ይደረግልን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከት የቃል ኪዳኑ ሀብትና አማላጅነት ከህዝበ ክርስቲያኑ ጋር እንደዚሁም ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን።